ያሁኑ ጉዳዮች ይዤላችሁ መጥቻለሁ። ከነዚህም ውስጥ አንዱ እንግዲህ ከአትሌት ገለቴ ቡርቃ ጋር በተያያዘ ሰሞኑ ሶሻል ሚዲያ ላይ የሚዘዋወረው ነገር ነው። በጣም ብዙ ሰዎች አዝነዋል። እንዴት ህግ እያለ ይሄ ነገር ሁሉ ይፈጠራል የሚለው የብዙ ሰዎች ጥያቄ ነው። አሁን እየወጡ ያሉ አንዳንድ አዳዲስ መረጃዎች አሉ። ከተባበሩት አረብ እምሬትስ ወይም ደግሞ ከዩኤኢ ፕሬዚዳንት ጋር ለመጀመሪያ ጊዜ ፎቶ የተነሳች አንዲት ኢትዮጵያዊት አለች። እሷም የማዳም ቅመምናት። የእሷ ጉዳይ በዓለም አቀፍ ሚዲያዎች ላይ አነጋጋሪ ሆኗል። የእሷን ጉዳይ ምና ይሆናል። ሌላ ማዝናኛ አስተማሪ ቪዲዮች እንደተጠበቁ ናቸው። ለዚህ ቻናል አዲስ የሆኑ ሰዎች እንደነገርኳችሁ ሰብስክራይብ ማድረጋችሁን እንዳረሱ። በቅርቡ አራት መቶ ሺህ ሰብስክራይበር እንደርሳለን። ሁላችሁም እንደተለመደው ይህንን ቪዲዮ ላይክ አድርጉ። ዛሬ ለዚህ ቪዲዮ ቢያንስ አምስት ሺ ላይክ ብቻ ይበቃል። ይህ ዳሎል ኢንተርቴንመንት ነው። ቀጥታ ወደ አትሌቷ ጉዳይ ስንገባ እንግዲህ የተፈጠረው ነገር ምንድን ነው የሚለውን በትንሹ አሳያችኋለሁ። አብዛኞቹ ኢንተርቪዎች አይታችኋል ብዬ አስባለሁ። መጀመሪያ ላይ መታ በኦቢኤን እንግዲህ በኦሮምኛ ነበር ኢንተርቪው ያደረገችው። ስታለቅ ሲያያት ሰው በሙሉ ተደናግጧል። ኦሮምኛ የሚችልም ሰው የማይችልም ሰው በጣም በጉዳዩ ተደናግጦ ነበረ። እስቲ ያንን ኢንተርቪው በትንሹ ላስታውሳችሁ። ኡመኔ ኮ አከ ኡመተ ኮቲፍ አድኛ ረዳ አላባ ኮ ሆኖ ልካስ ከዚህ ኢንተርቪው በኋላ በጣም ብዙ ነገር ተዘግቧል። ብዙ ተብሏል። ኦሮምኛ ለማይችሉ ሰዎችም እየተረጎሙ የተለያዩ ቪዲዮዎችን የሰሩ ሰዎች አሉ። ሰይፉ ኦኒቤስ ላይ መታ የተፈጠረውን ነገር በአጠቃላይ በአማርኛ አስረድታለች። ከዚህ ኢንተርቪው ውስጥ በጣም የገረሙኝን ነገሮች ብቻ ላሰማችሁ። አንደኛው ከዚህ ኢንተርቪው በጣም መነጋገሪያ የሆኑ ፓርት ከቀድሞ ባለቤቷ ጋር የት ነው የተገናኙት፣ እንዴትስ ነው ወደ ትዳር ሊገቡ የቻሉት የሚለው ነው። ለዚህም መልስ የሚሆን ቪዲዮ ላሳያችሁ ላዳ ሹፌር ነው እዚህ ቦታ ላይ ነው የተገናኘነው በሰላም በቃ አድርሶኝ የመልሰኝና ገንዘብ ከፍላለሁ አንድም ቀን የማስቀርቼበት አላውቅም እያለ እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ እስከዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል ከዛ የተለያየ ነገር አለኝ እሺ በቃ በቅንነት በቅ እሺ አልኩት። ከዛ 2000 ተጋባል። እናም እንዳለችሁ የዛሬ 18 አመት 1999 ዓመተ ምህረት በላዳ ሹፌርነት ይሰራ ከነበረ ሰው ጋር በፍቅር እንግዲህ ተጣምረዋል። ከአንድ ዓመት በኋላ ማለትም የዛሬ 17 ዓመት 2000 ዓመት ምረት ላይ ወደ ትዳር ተቀየረ ማለት ነው። ከዚህ በኋላ ነው የተፈጠሩ ነገሮች በአጠቃላይ የተፈጠሩት። ወደ ንብረቱ ጉዳይ እንመለሳለን። ነገር ግን በጣም ብዙዎችን ያስደነግጥ አንድ ጉዳይ አለ። የግድያ ሙከራም ተደርጎብኛል ትላለች። ሕይወቴ ነው አደጋ ላይ ያለው። ምክንያቱም ማፊያ ቡድን አንተ ላይ አደራጅቶ አንተ ላይ ግድያ ሙከራ ከተደረገ በየት መንገድ ወጥቼ ልስራ? ቤት ውስጥ አልሰራም። መራቶን እንድሯን ስሰርተ ነው የምትሮጠው ትሬኒንጉ ነው እንደውም የሚከብዱ ውድድሩ ቀላል ነው። ይህንን በምን መንገድ ወጥቼ ሌ ስራ ና ነበር አደጋ ላይ ያደርሰብን የተነሳ አያት አደባባይ ላይ ማለት ነው በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅሎ ያመለጥኩት። ከአትሌቲክሱ የጠፋሁበት አንደኛው ምክንያት እንግዲህ ይሄ ነው ትላለች። እኔ ደህንነቴ አደጋ ላይ ስለሆነ የደህንነት ስጋት ስላለብኝ ወጥቼ ትሬኒንግ ማድረግ አልቻልኩም የማፊያ ቡድኖች እኔ ላይ ተመድበዋል። ለዛም ነው የጠፋሁት እያለች ነው ያለችው። ከዛም በተጨማሪ ደግሞ በመኪና አደጋ ግዲህ ግድያ ሙከራም ተደርጎብኛ ቃል እያለች ነው። ይሄ የምታዩት ደብዳቤ እንደሚለው በቀን 03 ሚያዝያ 2010 ዓ.ም ከቀኑ 11 ከ20 አካባቢ በለሚኩራ ክፍለ ከተማ ልዩ ስሙ ሀያት አደባባይ ተብሎ በሚጠራው አካባቢ ተጠርጣሪ ታደለ ገብረ መድህን የተባለው ታርጋ ቁጥሩ ኮድ እንደዚህ የሆነ አዲስ አበባ የሆነ ቪትዝ መኪና ይዞ እያሽከረከረ መጥቶ ሊገጨን ነበር። የግድያ ሙከራ ፈጽሞብኛልም አመለጥ ነው የሚል አቤቱታ በግል ተበዳይ ገለቴ ቡርቃ ቀርቧል። ሆኖም ቀደም ሲል ተጠርጣሪው ሆኖም ቀደም ሲል ተጠርጣሪው በልደታ ከፍተኛ ፍርድ ቤት በመዝገብ ቁጥር ይሄ በሆነ በአሁኑ የግል ተበዳይ ገለቴ ቡርቃ ላይ በከባድ እምነት ማጉደል ፈጽሟል ተብሎ ክስ ቀርቦበት እየታየ ያለ በኃላፊ ትዕዛዝ መዝገቡ በሀያን 07/2014 ዓ.ም እንዲቋረጥ ትዕዛዝ የተሰጠ ቢሆንም አሁን የቀረበውን የግድያ ሙከራ ወንጀል በተመለከተ ወንጀሉ የተለየ ውስብስብነት የሌለው በመሆኑ የሚመረምረውና የመጨረሻ ውሳኔ የመስጠት ስልጣን ያለው ምድብ ጽህፈት ቤት በመሆኑ የምርመራ መዝገቡ በለሚ ኩራ ክፍለ ከተማ ምድብ ጽህፈት ቤት የሸኝ ደብዳቤ እንዲላክና ውሳኔ እንዲሰጥበት እንድታደርጉ እናሳስባለን ብሎ እንግዲህ ይሄ የምታዩት ደብዳቤ እንደ ማስረጃ ቀርበዋል። ያኔ ተፈጽሞብኛል ስላለችው የግድያ ሙከራ ማለት ነው። ከንብረት ጋር ያለውን ጉዳይ በሚመለከት ይሄ ሰው እሷ እናቱ ትኑሩበት ብላ የሰጠችውን ቤት ለገዛ እናቱ መልሶ በ200 ሺህ ብር ብቻ እንደሸጠ የተናገረችው ነገር የብዙ ሰው ቀልብ ስቧል። እንዴት እንደዚህ ያደርጋል የሚል ነገር አስነስተዋል። ያንን እስቲ እንስማና እንመለስ። ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረገ? ለእናቱ ይሸጣል። ይኸው ቁጭ ወበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባላ አንድና ሁለት ደረጃ ፎቅ ናቸው፣ መቶ አርባ ሰባት ካሬ ነጥብ ስምንት ላይ ያረፈ ነው። መንግስት ነው ሽልማት ሰጠ ነው፣ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ፣ ሄልሲንኪ ያለም ዋንጫ ተወዳድረን ስንመጣ ለሁላችንም፣ ሁሉም አትሌት ኢቪንና ቀነኒሳን ሳይቀሩ ነው የተሰጣን 1997 ማለት ነው። ይህኒኑ በቃ ቁጭ በሉበት ብዬ ሁሉም ነገር አስተካክየ ጨርሸ ቁጭ አረኩበት። ይህኒኑ ለእናቱ በሁለት መቶ ሺህ ብር ይሸጣላቸዋል። ይህንን ንብረቷን ጨምረው እንግዲህ አስራ አንድ ቤቶች ነበሩኝ፣ ከነዚህ ውስጥ አስሩ ተሽጠዋል። አምስት መኪኖች ነበሩኝ፣ ከነዚ ውስጥ አራቱ ተሽጠዋል እያለች ነው። ይህ ሁሉ ሊደረግ የቻለው እንዴት ነው የሚለውን ለመመለስ ያክል እሷ ለሱ ሙሉ ውክልና ሰጥተው ነበረ ንብረት እንዲያስተዳድር እንዲሸጥ ሙሉ ውክልና ሰጥተው ነበረ። ከዚህ ውክልና ጋር በተያያዘ ያነሳችው አንድ ነገር አለ። ባንክ ሄዳ ለማኔጀሯ የኔን አካውንት እንዳያንቀሳቀስ ብዬ በቃል ተናግሬ፣ የዛ ጋር ደብዳቤ አስገብቼ ነው የመጣሁት ብላ እንግዲህ ከዛም በኋላም የእሷን ገንዘብ ማውጣት እንደቀጠለ ትናገራለች። ነገር ግን ይህ ለምን ሆነ ሲባል ውክልናሽን ሄደች በህጋዊ መልኩ አላነሳሽም ከግለሰቡ ላይ የሚል ነው የተሰጣት መልስ። እናም ያኔ ደብዳቤውን ሳስገባ ለምንድን ነው ዝም ያላችሁ? የሚልም ነገር ተናግራ፣ ብቻ ጉዳዩ በፍርድ ቤት ተቀባይነት ሳያገኝ አሁን ደግሞ ያላትንም ንብረት ይህ ግለሰብ ሊካፈል እናም እሷም ደግሞ ወደ ጎዳና ልትወጣ እንደሆነ እየተናገረች ለጠቅላይ ሚኒስትሩም ለኢትዮጵያ ህዝብም ሊድረሱልኝ ጥሪ እያሰማች ትገኛለች ማለት ነው። ለማንኛውም ስለዚህ ጉዳይ ህጉ ምን ይላል በሚለው ሶሻል ሚዲያ ላይ ያሉ የተለያዩ ጠበቆች ሁለት ሀሳብ አንስተው እየተከራከሩ ይገኛሉ። በአንድ በኩል ያለው ሀሳብ እንግዲህ ሙሉ ውክልና እስከሰጠች ድረስ ያንን ሰው አምና ንብረቷን እንዲያስተዳድር እንዲሸጥ እንዲለውጥ ውክልና እስከሰጠች ድረስ ፍርድ ቤቱ ደግሞ የሚያየው ህጋዊ ሰነድ ነው። ይህ ሰው ህጋዊ ውክልና ይዞ ነው ይህን ሁሉ ነገር ሲያደርግ የነበረው። እስኪ አንዲት የህግ ባለሙያ ስለዚህ ጉዳይ ያለችውን ነገር ሰምተን እንመለስና በሌላ በኩል ያለውን መከራከሪያና አሁን ባለቤቷ አዲስ ትዳር ይዟል አልያዘም በሚለው ዙሪያ የወጣውን መረጃም አሳያችኋለሁ። ያው አሳዛኝ ዜና ነው እየሰማን ያለ ነው። እንግዲህ ምንድነው ከጋብቻ በፊትም ሆነ በጋብቻ ውስጥ ያገኘቻቸውን ቤቶችና መኪናዎች ገንዘብ ሳይቀር እንዳለ ወድሞባታል። ተሽጠዋል፣ መኪናና ቤቶች ተሽጠዋል። እና ከሽያጩ ደግሞ የትዳር ጥቅም እንደሆነ ነው ፍርድ ቤቶች የወሰዱት። እስከ ሰባት ዓመት ድረስ ተከራክሬ ሰበር ደርሻለሁ ነው እያለች ያለችው። እንግዲህ ምንድነው ገለቴ፣ የገለቴ ትልቁ ችግር እንግዲህ ምንድነው ከጋብቻ በፊት ያለው ንብረት የግሏ እንደሆነ ግልጽ ነው። ከጋብቻ በኋላ አብሮ ያፈሩት ከሆነ ደግሞ ያው የጋራቸው ነው። ነገር ግን በልዩ ሁኔታ እንግዲህ ሽልማት የጋራ ነው የግል ነው የሚለው እንዳለ ሆኖ፣ ነገር ግን እሷ የግሌንም የጋራዬንም ጠቅላላ ንብረቴን እንደፈለግ ካድርገ ሽጠው፣ አስተዳድረው፣ ለውጠው፣ ስጦታ ስጥ ብላ ጠቅላላ ውክልና ሰጥታዋለች እና ጠቅላላ ውክልና የመስጠት መዘዙ ነው እንግዲህ እዚህ ጋ የአትሌት ገለቴ ጋ የምናየው ማለት ነው። እሷ ጠቅላላ ውክልና እንዲሸጥ እንዲለውጥ ስለሰጠችው ከጋብቻ በፊት ያገኘችውን ሽልማት ሳይቀር እናትየው አብ ውስጥ እንዲኖሩ የሰጠቻቸውን ኢቨን በእናቱ ስም አስተላልፏል በሽያጭ ማለት ነው እንግዲህ እንዲሸጥ ስላለችው ዞሮ ዞሮ ምንድን ነው እንግዲህ እነዚህ ውሎች የሚፈርሱበት ሁኔታዎች ይኖራሉ። እኔ ፍላጎት ሳይኖረኝ ነው ይሄ ሁሉን ሽያጭ የተደረገው ብላ ውሎቹ እንዲፈርሱ ያው እንደሞከረች ተስፋ አደርጋለሁ። እንግዲህ እንዳልተሳካ ነው እየነገረችን ያለው። ዞሮ ዞሮ ከሰበር በኋላ የፌዴሬሽን ምክር ቤት ጠበቆች እንደሚሞክሩላት ተስፋ አደርጋለሁ። ህግ ማለት እንግዲህ ከእግዚአብሔር በታች ለህዝቡ የቆመ ነገር እንደሆነ ነው ያው በህዝብ ዘንድ የሚታወቀው። ህጋዊ ሰነዶች የተለያዩ ነገሮች ሊኖሩ ይችላሉ። ነገር ግን መላው ህዝብ እውነታውን እያየ ባለበት ሁኔታ እና ይሄ ጉዳይ የአደባባይ ሚስጥር ሆኖ በአጠቃላይ ሰው የሚረዳው የሚያውቀው ነገር ሆኖ ባለበት ሁኔታ በሰነዶች ምክንያት ብቻ ይሄ ነገር ወደሱ ሊያደላ ይችላል፣ ፍርድ ቤቱ ለሱ ሊፈርድ ይችላል የሚለው በጣም ትልቅ ጥያቄ ነው። እስቲ ለማንኛውም ሀሳቧን እንጨርስ። ሙሉ ክለብ ባንሰጥ ጥሩ ነው። ከሰጠን ግን ምን እያደረጉ እንደሆነ ምን እየተካሄደ እንደሆነ ንብረታችንን መከታተል ያስፈልገናል ማለት ነው። በየዋህነት ሙሉ በሙሉ አንድ ሰው ላይ ይሄን የሚያክል ንብረት፣ ይሄን ሁሉ ንብረት መስጠት እንግዲህ በባዶ መቅረት ነው የሚሆነው። ህጉ እንግዲህ ፍርድ ቤቶቹ ህጉ የሚለውን ነው የሚያደርጉት። በሙሉ ውክልና ሽጠዋል። እነኛ የተሸጡት ንብረቶች ከፍላጎቴ ውጭ ነው እኔ አልፈልግኩም ብላ እንግዲህ እንደተከራከረች ተስፋ አደርጋለሁ። ግን ሙሉ ውክልና ስለሰጠሻት ስለሰጠሽው ፍላጎትሽን እዛ ላይ ገልጸሸዋል በሚል ነው ውርቅ የተደረገባት የሚል እምነት ነው ያለኝ እንግዲህ ከህግ አንጻር ስመለከተው። ስለዚህ ይሄ በጣም ትልቅ ትምህርት ነው የሚሆነን በተለይ ሙሉ ውክልና ለባል ወይ ለሚስት ሰታችሁ የተኛቹሁ ሰዎች ማንቂያ ደወል ይሆንላቸዋል ማለት ነው። በሌላ በኩል ያለው የህግ መከራከሪያ ደግሞ ሙሉ ውክልና ሰጥተው ቢሆንም አትሊስት የሀብቷን ግማሽ ማለትም ባልና ሚስት ሆነ እስካለ ድረስ የሀብቷን ግማሽ ማጥፋት አይችልም የሚል መከራከሪያ መጥቷል። እሱንም እስኪ አድምጠን እንመለስ። እንግዲህ እንደሰማችሁት ታሪኩ እጅግ ልብ የሚሰብር ነው። አትሌት ገለቴ ቡርቃ አምና ውክልና የሰጠችው የቀድሞ ባለቤቷ ያንን ሁሉ ቤትና መኪና ሽጦ ጠብቋታል። ያንን አስመልክቶ ከሶስተኛ ወገኖች ጋር ንብረቶቹን ለማስተላለፍ ያደረገውን ውል ለማስፈረስ የተወሰነ አስቸጋሪ የሚያደርጉ ሁኔታዎች አሉ። ያም ግልጽ የሆነ የመሸጥ የመለወጥ ስልጣን ስለተሰጠው እና ምናልባትም ግለሰቡ ጉዳዩን ተጠንቅቆ ንብረቶቹን ወደ ራሱ ያላስተላለፈ ስለሚመስል ነው። ከንግግሯ ከዛ አንጻር አንድ ተወካይ በተሰጠው ስልጣን መሰረት ውል ከፈጸመና ውሉ በሚፈጸምበት ሰዓት ምንም አይነት የፈቃድ ጉለት የለም እስከተባለ ድረስ አትሌት ገለቴ ቡርቃ ወይም ሌሎች ወካዮች ያ ነገር ይፍረስልኝ ማለት የማይችሉበት ሁኔታ ነው ያለው።